ጤና ስትለን፣ ውድ የዩቲዩብ ቻናል ተከታታዮቻችን፣ በዚህ ቪዲዮ ስለ ኦርጋኖፎስፌት መመረዝ ወይም ኦርጋኖፎስፌት ፖይዝኒንግ እናያለን። ለመከታተል አብራችን ቆዩ። የኦርጋኖፎስፌት መመረዝ ሰውነታችን በተወሰኑ የግብርና ምርቶች ውስጥ ለሚገኙ ኬሚካሎች ሲጋለጥ የሚከሰት መመረዝ ሲሆን እነዚህ ኬሚካሎች የነርቭ ስርዓትን በመጉዳት ለሕይወት አስጊ የሆኑ ምልክቶችን ሊያስከትሉ ይችላሉ። ኦርጋኖፎስፌት በጸረ ተባይ መድኃኒቶች፣ በጸረ ነፍሳት መድኃኒቶች፣ በአረም ማጥፊያ መድኃኒቶች እንዲሁም በጦር መሳሪያዎች ውስጥ የሚገኝ ምርት ነው። ኦርጋኖፎስፌት የነርቭ ስርዓትን እንዲሁም የሰውነት አጠቃላይ ተግባርን በማስተጓጎል ሰውነትን ይጎዳል። መመረዝን የሚያስከትሉ የኦርጋኖፎስፌት አይነቶች የትኞቹ ናቸው? መመረዝን ከሚያስከትሉ በጣም የተለመዱ ኦርጋኖፎስፌቶች የሚ የሚከተሉ ይጠቀሳሉ። ዲያዚዮን፣ ፌንቲዮን፣ ማላቲዮን እና ፓራቲዮን ኦርጋኖፎስፌት መመረዝን ከሚያስከትሉ ኦርጋኖፎስፌቶች ውስጥ የተለመዱት ናቸው። ከኬሚካል የጦር መሳሪያዎች ውስጥ ሳሪን የተባለው ኦርጋኖፎስፌት በብዛት ጥቅም ላይ ይውላል። የኦርጋኖፎስፌት መመረዝ ምን ያህል የተለመደ ነው? ኦርጋኖፎስፌት በመደበኛ የአየር ሁኔታ ጊዜ ቀለም የሌለው ወይንም ቡናማ ቀለም ያለው ፈሳሽ ሲሆን አንዳንዶቹ ምንም አይነት ሽታ ያላቸው ናቸው፣ ሌሎቹ ደግሞ የፍራፍሬ ሽታ ይኖራቸው ይችላል። ጥናቶች እንደሚያመለክቱት በማደግ ላይ ባሉ ሀገራት ውስጥ 25 ሚሊዮን የሚሆኑ ገበሬዎች በዓመቱ ቢያንስ አንድ ጊዜ የኦርጋኖፎስፌት መመረዝ ያጋጥማቸዋል። በጸረ ተባይ መድኃኒቶች እንዳይጎዱ የሚረዱ የተለያዩ መከላከያ አልባሳትና ኬሚካል እንዳይተነፍሱ የሚረዱ የመተንፈሻ መሳሪያዎች በማይጠቀሙ ገበሬዎች ደግሞ ከዚህ የበለጠ እንደሚከሰት ይገመታል። በኦርጋኖፎስፌት መመረዝ ተጋላጭ የሆኑት እነማን ናቸው? ኦርጋኖፎስፌት ወደ ሰውነት በአፍንጫ፣ በአፍ ወይንም በቆዳ ሊገባ ይችላል። የሚከተሉት ሰዎች በኦርጋኖፎስፌት የመመረዝ እድላቸው ከፍ ያለ ነው። የመጀመሪያው በመደበኛነት የጸረ ተባይ፣ የጸረ ነፍሳት ወይንም የአረም ማጥፊያ መድኃኒቶችን የሚጠቀሙ ሰዎች ናቸው። ሁለተኛ በጦርነት ወይንም ሽብር በተስፋፋባቸው ቀጠናዎች የሚኖሩ ሰዎች እንዲሁም እርሻ ቦታ አካባቢ የሚኖሩ ወይንም እርሻ ቦታ ላይ የሚሰሩ ሰዎች የኦርጋኖፎስፌት የመጋለጥ እድላቸው ከፍተኛ ነው። የኦርጋኖፎስፌት መመረዝ ምልክቶች ምንድን ናቸው? የኦርጋኖፎስፌት መመረዝ በተለያዩ የሰውነት ክፍሎች ላይ ተጽዕኖ የሚያሳድር ሲሆን የተለያዩ ምልክቶችን ያስከትላል። በልብና የደም ዝውውር ስርዓት ላይ የልብ ምት መጨመር ወይም መቀነስ፣ የደም ግፊት መጨመር ወይም መቀነስ፣ እንዲሁም የልብ ምት መዛባትን ያስከትላል። በማዕከላዊ የነርቭ ስርዓት ላይ ደግሞ ራስ መታት፣ ረፍት ማጣት፣ ራስን መሳት፣ ኮማና የመንቀጥቀጥ በሽታ ወይም ሲጀር የምንለውን ሊያስከትል ይችላል። በአይን ላይ ደግሞ ማንባት፣ የአይን መቅላት ወይንም የአይን ብሌን መጥበብን ያስከትላል። በምግብ የመፈጨ ስርዓት ላይ የሆድ ህመም፣ ማቅለሽለሽ፣ ማስታወክ፣ ተቅማጥ እና የሰገራ ማምለጥን ያስከትላል። በሽንት ፊኛና ቱቦ ስርዓት ላይ ደግሞ የሽንት መብዛት ወይም መቀነስ እና የሽንት ማምለጥን ያስከትላል። በጡንቻ ላይ የጡንቻ መድከም ወይንም የጡንቻ መኮማተር፣ እንዲሁም ያለ ፈቃዳችን ጡንቻ መንቀሳቀስ ሊኖር ይችላል። በምንተነፍስበት ጊዜ ደግሞ የትንፋሽ ማጠር ወይም በምንተነፍስበት ጊዜ የሚያፏጭ ድምፅ፣ ወይንም ዊዚንግ የምንለው ድምፅ መኖር፣ ቶሎ ቶሎ መተንፈስ፣ ወይንም ከመደበኛው ያነሰ ያተነፋፈስ መኖር፣ ከሳንባ የሚወጣ ከፍተኛ ፈሳሽ፣ አክታ፣ ንፍጥ ወይንም ምራቅ ሊኖር ይችላል። ቆዳ ላይ ደግሞ ከፍተኛ ማላብ ይታያል። አደገኛ ከምንላቸው ምልክቶች ራስን መሳት፣ መንቀጥቀጥ፣ ከፍተኛ የሆነ የእንባ የንፍጥ የማላብ የአክታ ነገር ካለ ቶሎ ወደ ሐኪም ቤት ሄደን መመርመር ይኖርብናል። የኦርጋኖፎስፌት መመረዝ ምርመራ ምን ይመስላል? ለጎጂ ኬሚካል እንደተጋለጡ ከጠረጠሩ ሐኪሙ የህክምና ታሪክ በመውሰድ እና የአከል ምርመራ በማድረግ ለየትኛው አይነት ኬሚካል እንደተጋለጡ ይመረምራል። ኦርጋኖፎስፌት ሰውነት ላይ የሚያስከትላቸው ምልክቶች በጣም በፍጥነት በመከሰታቸው ከሌሎች የኬሚካል መመረዞች ይለየዋል። ሐኪሙ አንዴ ኦርጋኖፎስፌት መመረዙ ካረጋገጠ በኋላ የተለያዩ የላቦራቶሪና የሽንት ምርመራዎችን በመላክ የመመረዙን ክብደት ይለያል። እዚህ ላይ ማስተዋል ያለብዎት ነገር ኦርጋኖፎስፌት መመረዝ ለሕይወት አስጊ ስለሆነ ሐኪሞ ሁሉም የላቦራቶሪ ውጤቶች ከመምጣታቸው በፊት ሕክምና መስጠት ሊጀምር ይችላል። የኦርጋኖፎስፌት መመረዝ እንዴት ይታከማል? የኦርጋኖፎስፌት መመረዝ ሕክምና የመጀመሪያ ዓላማ ታካሚውን ከበለጠ አደጋ ማዳን ነው። ሐኪሙ የሚከተሉትን በማድረግ ያሉበትን ሁኔታ ያረጋግጣል። የመጀመሪያው፣ ሰውነቱ የበለጠ እንዳይመረዝ የለበሱትን ልብስ ሁሉ በማውለቅ ቢያንስ ሶስት ጊዜ በሳሙናና በውሃ እንዲታጠቡ ያደርጋል። ሁለተኛ፣ ኦርጋኖፎስፌት የመተንፈስ ችግርን ስለሚያስከትል የአተነፋፈስ ሁኔታውን በቅርብ ይከታተላል። ሶስተኛ፣ መርዛማ ንጥረ ነገሮችን ከሰውነት ለማስወገድ በደም ስራ የሚሰጥ ፈሳሽ ወይም አይቪ ፍሉድ ይሰጡታል። ከዚህም በተጨማሪ ሐኪሙ አተነፋፈሱን ለማረጋጋት አትሮፒን የተባለ መድኃኒት ይሰጦት ይችላል። እንዲሁም የነርቭና የጡንቻ ችግሮችን ለማስታገስ ፓራሊዶክሲን የተባለ መድኃኒት ይሰጦታል። የኦርጋኖ ፎስፌት መመረዞ ከባድ ከሆነ የሚጥል በሽታን ለመከላከል ሐኪሙ ብዙውን ጊዜ ቤንዞ ዲያዜፒን የተባሉ መድኃኒቶችን ያዝሎታል። በኦርጋኖፎስፌት መመረዝ ዙሪያ ያላችሁን ጥያቄ ኮሜንሴሽን ላይ ያስቀምጡልን። የድንገተኛ አደጋ ስፔሻሊስት ሐኪሞችን ለማማከር ዊኬር ኢቲ የስልክ መተግበሪያን በመጠቀም ማማከር ይችላሉ። ቻናላችንን ሰብስክራይብ